ቀጥለን ከየፊደል የተመረጡ ነጠላ የግስ አናቅጽ እንመለከታለን። ሰብስክራይብ ሽር ላይክ አድርጉ። ሀሌ ዘመረ የማህሌት ወይም ዘፈነ ነው። የዝማሬ ወይም የማህሌት ማህሌ፣ ማህሌ የሚለው በእንደዚህ አይነት መልኩ ይጻፋል ማለት ነው። ሐመሩ፣ በሐመሩ ሐ ሲጻፍ የማህሌት ነው። ሀሌ ሲል ደግሞ የማሰብ ነው። ይህኛውን ላላ አድርጎ ይህኛውን ደግሞ አጥብቆ ማለት ነው። ሃሌ ሃሌ ያሊ ይሊ በቀደሰ ቤት እናወርደዋለን ማለት ነው። ማህሌት ማህሌ ከዚህ ነው የሚወጣው ማለት ነው። ሃሌ አሰበ ይሊ ይህል ይሊ ብለን ደግሞ የሐሳብ ህሊና የሚለው ያሳብ ከዚህ ነው የሚወጣው ማለት ነው። ሐሰይ አሸ ሐሰይ ያሐሲ ይሲ እንላለን። የማሸት እሸት የማሸት ማለት ነው። ሰውነትንም ማሸት ይሆናል ማለት ነው። ሐረ የመረጠ የሐሪ ይህሪ ይህሪ ብሎ ይወርዳል ማለት ነው። እንግዲህ ግሶች እየጎረዱ አመል ያለባቸው ናቸው ማለት ነው። ሳይወርድ ሳይጎርድም ማውረድ ይቻላል ማለት ነው። ሐረ የሐሪ ይህሪ ይህሪ ብለንም ማውረድ እንችላለን። ነገር ግን በመጽሐፍት ተመዝግበው የምናገኛቸው ሐረ የሐሪ ይሄድ የሚል ነው ማለት ነው። ሀከየ ከፋ ሀከየ የሀኪ ይህኪ ይኪ ይላል የመክፋት ነው። ሀካይ ገብር ሀካይ የሚለው አሁን ከዚህ ወጣ ነው ማለት ነው። ሀፀየ አጨ ሀፀየ የሀፂ የፂ የፂ ይላል። ይሄም የማጨት ማለት ነው። ህፄ የማጨት ስጦታ ማለት ነው። ከዚህ ይወጣል። ላፀየ ላጨ የመላጨት ማለት ነው ምላጭም መላጺ ከዚህ ይወጣል ማለት ነው። መላጺ ምላጭ ማለት ነው። ላጼ ላጨ ማለት ነው። ላጼ ላጺ ላጺ ላጺ ብሎ በባረከ ቤት ይወርዳል ማለት ነው። ሌለየ ሌለ ሌሊ ሌሊ ሌሊ ብሎ በሴሰየ ቤት ይወርዳል ማለት የመለየት ማለት ነው። አንድን ከአንድን ከአንድ መለየት ማለት ነው። መሴ መሸ የምሽት ማለት ነው። ምሴተ ሐሙስ ምሴት የሚለው ከዚህ ነው የሚወጣው። መሴይ መሲ ይምሲ ይምሲ ይላል። ሰረየ መድኃኒት አደረገ ይላል። ሰሪ ሰሪ ብሎ አላልቶና የመጀመሪያውን አጥርቆ መድኃኒት ማለት ስራይ፣ መድኃኒት ማለት ነው። የክፉ ማለት ነው። የክፉ ስራይ መሰሪ ከዚህ ነው የሚወጡት ማለት ነው። መሰሪህም ያው መድኃኒተኛ ማለት ነው። ስራይ ደግሞ መድኃኒት ማለት ነው። ሰቴ ጠጣ። ሰቴ ሰቲ ሚስቲ ሚስቲ ብሎ ይወርዳል። ስቴ መስቴ ስታይ ከዚህ ነው የሚወጡት ማለት ነው። ስቴ መጠጥ ነው። ስታይ ስታይ መስቴ መጠጥ ነው። መስቴ ደግሞ ማለት መጠጫ ማለት ይወጣል ማለት ነው። ሰነይ አማረ። ሰነይ ሴኒ ሰኒ ሰኒ ሰነ ሰነየ ሰኒ ሰኒ እምያለው ይወርዳል ማለት ነው። ሳቀየ መከራ ተቀበለ ስቃይ ከዚህ ነው የሚወጣው። ሳቂ ይላል ያው በባረከ ቤት ይወርዳል ማለት ነው። የስቃይ ነው ስቃይ ከዚህ ይወጣል ማለት ነው። ስቃይ ሴሰየ መገበ ሴሲ ሴሲ ይልና ሴ ሴሲ ይላል ራሱ ከስምንቱ አርዕስተ ግስ አንዱ ነው ማለት ነው። ሲሲ ሲሲ መገበ ሲሲ ሲሲ ይለና ሲሲ ይላል። ሲሲ ሲሲ ሲሲ ብሎ ማውረድ ይቻላል ማለት ነው። ግን በመጽሐፍ ጎርዶ ነው የምናገኘው። ረሰ አደረገ ነው የማድረግ አንድን ነገር ነው። ረሰ ረሲ ረሲ ረሲ ይላል። እንደዛው ረወይ ረካ ረወይን። እንግዲህ የመርካት ማለት ነው። ጠጥቶ የመርካት ማለት ነው። በተለይ የሚጠጣ ነገር ማለት ነው። ረወየ ይራዊ ያዊ ይራዊ እያለ ሄዳል። ርእየ አየ። ርእየ ይርኢ ይርኢ ይርኢ ይላል። ርእየ ይርኢ ይራይ ይራይ ይላል። ቀነየ ገዛ። ቀነየ አመለከ። ቀነየ ዘመረ። ቀነየ ተቀኘ እያለ ብዙ ምስክሮች አሉት ማለት ነው። ቀኔ ቀኔ ቀኒ ይቅኒ ይቅኒ ይላል። በሌ አረጀ በሌ ይበል ይብል ይብል ብሎ ይሄዳል። የማርጀት ብሉይ፣ ብሌት ከዚህ ይወጣሉ ማለት ነው። በከየ አለቀሰ፣ ብካይ ከዚህ ለቅሶ ይወጣ። ብካይ ለቅሶ ማለት ነው። በከይ በኪ ይብኪ ይወርዳል። ተሀሴ ደስተኛ ሆነ ወይንም ደስ ተሰኘ ማለት፣ ታሐሲ ታሐሲ ብሎ ይወርዳል ማለት ነው። ተመነየ እነዚህ ደም ሳይጎርዱ ማለት ይትመነይ ብሎ ይትመነ ይላል። በቀደሰ ቤት ይወርዳል ይሄ ማለት ነው። ተመነየ ተረሰየ አደረገ ከሚለው ጋራ ተመሳሳይ ነው። ተረሰየ ይትረሰይ ትረሰይ ይትረሰይ ያለ ተባረየ ይትባረይ ይላል ይሄን በባረከ ቤት ይወርዳል። ማለት ተፈራረቀ ማለት ነው። ተባረዩ ሲል ተፈራረቁ ይላል። ተአብየ ይላል። ኮራ ሳይላላ ማለት ነው። ተአብ፣ ተአበይ፣ ተአበይ፣ ተአበይ ይላል። ተአበይ፣ ይትየበይ፣ ይትአበይ፣ ተአበይ ብሎም ይወርዳል። ተዋኔ፣ ተጫወተ፣ ተውኔት ከዚህ ነው። ታውኔ፣ ታውኔ፣ ታውኔ ብሎ ይወርዳል ማለት ነው። ምክንያቱም እንደነ በተ የሚጀምሩ ግሶች በየን የውስጥ ያሉት በእንደዚህ አይነት መልኩ ይወርዳሉ፣ ሳይጎርዱ ማለት ተወፈየ፣ ተው፣ ተወፈየ፣ ይትወፈይ፣ ተቀበለ ማለት ነው። ተወካፌ ጸሎት ማለት ጸሎትን የሚቀበል ከዚህ ይወጣል። ተወካፌ ማለት ከዚህ ነው። ተወከፍ ጸሎተነ ወስለተነ የሚለው ግስ ከዚህ ዘር ከዚህ ይወጣል ማለት ተጋኔ ከለማመጠነ የመለማመጥ ይትጋነ ይትጋነ ይትጋነ ብሎ ይወርዳል ማለት ነው። ነጽየ ነጨ የመንጨት ነጽየ ነጽ ይንጭ ይንጭ ብሎ ይወርዳል። ንሕየ አረፈ ንሕየ ይንህ ይንሃ ንሕየ ይንህ ብሎ ይወርዳል ማለት ነው። አሌሌ ያሌል ያሌል ብሎ ያሌል ያሌል ያሌል ይላል። አመክኔ ያመከኒ ያመክኒ ያመክኒ ብሎ ይወርዳል ማለት ነው። የማመካኘት ነው። ይሄ ደግሞ ማለደይመ ማለድ ነው። አረ ተካከለ እሩይ ዘእሩይ ምስሊው እሩይ ዘንወጣው ዘር ከዚህ ነው። አረየ የአሪ ይሪ ይሪ ይላል። አበየ እንዲ አለ። አበየ የአቢ ይቢ ይቢ ይላል። አበየ አበ ከፍ ከፍ አለ። አቤ የአቢ ይእቢ ይቢ ብሎ ተመሳሳይ ነው የሚወርደው ማለት ነው። አወፈየ ወፊ ያወፊ ያውፊ ብሎ ሰጠ ማለት ነው። አወፈዮ አወፈየኒ የሚለው ዘር ከዚህ ነው የሚገኘው ማለት ነው። ከረ የማሰይ ከሪ ይክሪ ይክሪ ይላል። የመማስ የመቆፈር ነው። ዋከ የበራ ዋከ ዋካ ወበርሃን የሚለው አሁን ከዚህ ነው ዋካ የሚወጣው። ማለት ዋካ የዋኪ ዋኪ ዋኪ ይላል። ወይ ይውኢ ይውኢ ይውኢ ብሎ ያው ይው ይላል። ተቃጠለ ነው የእሳት የማቃጠል የሚፋጅ ነገር ማለት ነው። ደዌ የታመመ ይደዊ ይደዊ ይላል። የመታመም ነው። ደውየ ከዚህ ይወጣል ማለት ነው። ገነ ገዛ። ግን ለእግዚአብሔር እግዚአብሔርን አመስግኑ። እንግዲህ ብዙ አለ። መገዛትን ያመለክታል፣ ማመስገንን ያመለክታል። እንዲሁ ደግሞ መገዛትና መቀኘትን መቀኘትን ያመለክታል። ጌጌ የበደለ ጌጊ ጌጊ ጌጊ በሴሴ ቤት ይወርታል። ጌጋይ ከዚህ ነው የሚወጣው ማለት ነው። ጌጋይ ከዚህ ግስ ይወጣል። ጎንደ የዘገየ ጉንዱይ እንድህረ ጉንዱይ የሚለው መዘግየት ማለት ነው። ጎንደ ይጎነዲ ጎንዲ ጎንዲ ብሎ ይወርዳል። የመዘግየት ነው። ጎየ ሸሸ ደግሞ ይጎይ ይጎይ ይላል። አሁን ይህን ደብል ካደረገ ያንን አይጎርድም ማለት ነው። ጎየ ይጎይ ይጎይ ይጎይ ይላል። ጎየ ይጎይ ብሎ አጥብቆ ማውረድ ነው ማለት ነው። ጸለየ ይጸልይ ብሎ ለመነ፣ የጸሎት ነው። ጸሎት ከዚህ ነው የሚወጣው ማለት ነው። ጸለየ ጸለየ መጸልይ ከዚህ ይወጣል ማለት ነው። ጸደየ በልግ ሆነ፣ ጸደይ ከዚህ ነው። ጸደይ ጸጥ ይጽሊ ይጽሊ ብሎ በልግ መሆንን፣ ጸደይ በልግ ሆነ ማለት ነው። የበልግ ዘር ነው ማለት ነው። ጸገየ አበበ ጽጌ ከዚህ ነው። ጽጌ ጽጌያት ከዚህ ይወጣሉ። ጸገየ አበበ ብሎ ጸገየ ጸጊ ይጽጊ ይጽጊ ብሎ ጸገየ ይጸጊ ይጽግይ ይጽጊ ማለት ይቻላል። ማለት ሳይጎር ፈራየ አፈራ ይፈሪ ይፍሪ ይፍሪ ይላል። የማፍራት ፍሬ ከዚህ ነው የሚወጣው ማለት ነው። ፈደየ የከፈለ ፈዲ ፍዳ እዳ ማለት ነው። ከዚህ ፈደይ ፈዲ ብሎ ነው የሚወጣው ማለት ነው። ፋጸዬ አፏጨ ፋጸዬ ይፋጽ ፋጽ ይላል። በባረከ ቤት ይወርዳል። ስለዚህ የፉጨት ማፏጨት ማለት ነው። ስለዚህ ከብዙ በጥቂቱ ከየፊደል የተመራረጡ የግስ አናቅጽ እነዚህን ይመስላሉ። ተመልከቷቸው፣ ደግሞ እንቀጥላለን። ሰብስክራይብ፣ ሼር፣ ላይክ ማድረግን እንዳትዘነጉ። ይቆየን።